ገንዘባችሁ ሰው አትማ፣ በገንዘባችሁ ሰው አትማ። መቼም የራስ ነገር ሚዲያ ላይ ተወጥቶ አይወራም። ሁላችንም በቤተሰብ ህመም አለን አይደል? ሁላችንም በቤተሰብ የጎደለን ነገር አለ። ግን እኔ እናንተ እንድትማሩበት ብዬ ያዘንኩበትን አውጥቻ አልነግራችሁ። ለምን ለእኔ ቤተሰብ የሬድ ላይኔ ነው። ለእኔ ወንድሞቼ ሬድ ላይኖቼ ናቸው። ግን ከገባኝ ከደረሰብኝ እውነት የምነግራችሁ እናት እናት ናት። እንደዚህ አትበይ ልትሉ ትችላላችሁ፣ ግን የወለደችም እናት ሰው ነች። ገንዘባችሁ ገንዘባችሁ እናንተና እናንተ ጋ ይሁን፣ እናንተና እናንተ ጋ እመኑኝ፣ አትጎዱ። እናንተና እናንተ ጋ ለቤተሰብ ማድረግ መስጠት ምናምን ምናምን ሌላ ጉዳይ ነው። የኛ ነው የምትሉት የኔ ነው የምትሉት ገንዘብ ግን እናንተ ጋ ይቀመጥ፣ ግድ የላችሁ። ክፉ ቀን የመጣ ቀን ሰማይና ምድርን የዘረገው አምላክና ባንክ ያስቀመጥሽው ገንዘብ ነው የሚደርስልሽ ይመጣል ደግሞ አይኑን ጨፍኖ ይመጣል። ራሳችሁ ጋር ይቀመጥ ገንዘባችሁ፣ ራሳችሁ ጋር ይቀመጥ ገንዘባችሁ። ላያችሁ ላይ ይታይ ከራሳችሁ። በድላችሁ በድላችሁ፣ አንዳንድ ኦቨር የምትሄዱ ለቤተሰብ ኦቨር የምትሄዱ ሰዎች አላችሁ። ኦቨር አትሄዱ፣ ራስሽን ጎድተሽ ለቤት እ እኔ ያን ጭለማ ብቻ ይን ያለፍኩት፣ ያን ክፉ ቀን ብቻ ይን ያለፍኩት። እምጎዳት ህሊና የለችም። ራሴን አልጎዳም። እምጎዳት ህሊና ዛሬ የለችም ድሮ ያማረኝን አላደርግም። ቆይ ለእነሱ እላለሁ፣ አንዴ ነው የምኖረው። የእኔ እናት አንዴ ህይወት፣ አንዴ ነው እምጎዳው እኔ። የለም ሀራስ ክማድ ነው። ራሳችሁን ውደዱ። ራሳችሁን ሳትወዱ ራሳችሁ ጸጉራችሁን መሰራት እያማራችሁ፣ የሆነ ነገር ማድረግ እያማራችሁ፣ አይ እኔ ይቅርብኝ የሚቀጥለው ሳምንት እሰራለሁ ለቤተሰብ ል ልላክ ትላላችሁ። የሚቀጥለው ሳምንት መኖሬን ምን ማስር ምን ማረጋገጫለኝ? ባልኖርስ እንዴ? ብሞትስ የሚቀጥለው ሳምንት የአማረኝ እኮ ዛሬ ነው። እግዚአብሔር እድሜ ከሰጠኝ ካለው የሚቀጥለው ሳምንት ልክላቸዋለሁ። እንደዚህ ነው ማለት ያለብሽ። በህይወት ካለው ሳምንት ለነሱ ልክላቸዋለሁ። እኔ ግን ዛሬ ፀጉሬን መሰራት አምሮኛል፣ ልሰራለሁ። ሌሽ ማሌጅ ነው ማልሰራው ተቀጥቅጣችሁ ተቀጥቅጣችሁ ነጥራችሁ ነጥራችሁ ስትወጡ በዚህ ልክ ነው የምታስቡት። እኔ መጀመሪያ ራሴ እንደምሰራ ይኒና ሳምንት እልክላቸዋለሁ። እናንተ አሁን ምን አይነት ነች ምናምን ልትሉ ትችላላችሁ። እኔ እናቴ፣ አንዳንድ ሰው ከሰው ህይወት ይማራል ሰው ከደረሰበት። እኔ እኮ ከሰው አይደለም የተማርኩት ራሴ ደርሶብኝ የተማርኩት። ደርሶባችሁ ስትማሩ ደግሞ ከባድ ነው። ሳምንት እልክላቸዋለሁ ይቀመጡ አገራቸው ነው ያሉት፣ እናቴ ጎረቤትም ምንም መረዳዳት ይችላሉ። እኔ ስደት ሰው ሀገር ማን አለኝ? እኔስ እናቴ ብቻዬን ሳለቅስ ያደርኩት ለእኔ ማን ደርሶልኛል? እኔስ ብቻዬን ሲከፋኝ ያደርኩት የልጅ ናፍቆት፣ በተለይ ልጅ ያላችሁ ሰዎች የአንዱን ሌሊት ዋጋ አያወጣም። ከልጄ ርቄ ያደርኩበትን የአንዱን ሌሊት ዋጋ ወርዝ አያደርግም። ጋይስ ኖ ወይ ኖ ወይ እዲህ የአንዱን ሌሊት ዋጋ አያወጣም እኮ አንዱን ለሊት ከልጃችሁ ርቃችሁ ያደራችሁበትን ዋጋ አያወጣም። ስለዚህ ራስህን አድነው። ራሴን የማድነው ራሴን የምወደው ኦፍኮርስ፣ ለቤተሰብ ማድረግ ብለሲንግ ነው፣ አደርጋለው ማድረግ ያለብኝ። ከራሴ ፍላጎት ግን ቀንሼ የማደርገው ነገር የለም። ህይወት ያስተምራል፣ ተምሬያለሁ። ለምን እነዛን ክፉ ቀናት እኮ እኔ ለነሱ እንዳይደነግጡብኝ አላወራሁ፣ እንዳያዝኑ አላወራሁም። የውሸቴን ስቄ አዋርቻቸው አውቃለሁ። እንባዬን ጠርጌ ፊቴን ታጥቤ ቪዲዮ ኮል ሲደወልልኝ የውሸቴን ስቄ አውቃለሁ። የውሸቴን ደስተኛ መስዬ አውቃለሁ። ይሄ ሀገር እኮ አንድ ድርሃም ውሃ መግዣ ቢቸግራችሁ አንድ ድርሃም የሚሰጣችሁ የለም። የሞዴ ሲያጣችሁ ሴቶች የላችሁም። የሞዴ ሳታችሁ የምታውቁ ሴቶች የላችሁ። ሳትበሉ በልተናል ብላችሁ ያደራችሁ ሴቶች የላችሁም። ስደት ላይ ውሃ መግዣ ያጣችሁ፣ ሳሙና መግዣ የተገላመጣችሁ ሴቶች የላችሁ። ሌሽ ነው ዛሬ እኔ እያማረኝ እናቴ ኖ ኖ ኖ ኖ፣ ወይ እኔ እናቴ ሀራ ስክና ድን ብያለው። አለቀ። ሁሉም ለራሱ ያውቃል። ሁሉ ቤተሰብ ቢሆን ለራሱ ያውቃል። ለእኔ ግን እኔ ብቻ ነኝ ያለሁት። ለራሴ ራሴ ነኝ፣ ለራሴ ራሴ ነኝ። በቃ እናቴ እናቴ ነች፣ ትኑር። ማድረግ ያለብኝ አድርጋለሁ። ከዛ ውጭ ግን ስሜቴን ገትቼ የምፈልገውን ነገር አቋርጬ የማደርግለት ቤተሰብ የለኝም። በዚህ ልክ የውሳኔ ሰው ሁኑ። ካልወሰናችሁ አትኖሩ። እምነቶች ልንገራችሁ፣ ህይወት ውሳኔ ነች። ህይወት ውሳኔ ነች። እንዳትሸወዱ፣ በህይወት ወስኑ። ካልወሰንሽ አትኖሪም። ያልወሰንሽ ካለሽ ወስኝ፣ ወስኝ። ራስሽን ምረጭ። እንዴት ፀጉሬን አልሰራም? ሳምንት እሰራለሁ። ለቤተሰብ ልክልላከ ሳምንት እልክላቸዋለሁ። በህይወት ካለው ይቀልዳል፣ ይቀልዳሉ። እንዴት ካለው ሳምንት እስከ አንታደርግላቸዋለሁ። ፎርቱዴይ የራሴን ፀጉር ነው የምሰራው ማለት ጀምር። ያለው ትላንት ከትላንት ወዲያ ለመግዛት አይደለም ልትገቡ የምትፈሩት ሞል አልነበረ። እኔ ያውን ነበር እንኳን እዛ ሞል ውስጥ ገብቼ ስቶር ውስጥ ገብቼ ቃል ልገዛ፣ ሞሉ ራሱ መግባት ለኔ የማይፈቀድ የሚመስለኝ ነበር። በክፉ ቃል እዛ ሞል መግባት ራሱ ለእኔ የሚፈቀድ አይመስለኝም ነበር፣ ክልክል ነበር የሚመስለኝ። ዛሬ ገብቼ እግዚአብሔር ይመስገን፣ ሰማይና ምድርን ይዘረገው አምላክ ምን ይሰናል። ዛሬ ገብቼ ሶስት አራት ካርቶን ገዝቼ ይወጣለሁ። ማዳም ኤክስኪውዝ ሚ፣ ማዳም ፕሊዝ ሲት ዳውን ፋይቭ ሚኒት ተብዬ እግዚአብሔር ታሪካችን ሲቀይር እንደዚህ ነው። ድሮ እኮ እንኳን ስቶሩ ሞሉ መግባት እፈራለሁ፣ ለእኔ ክልክል ነው የሚመስለኝ ሞል። ዛሬስ? ማዳ፣ ዌልካም። የሚገርማችሁ ነገር እዛ ራሱ ጉቺ በሚለው ስም ነው የምነግራቸው እና በጉቺ ነው የሚያውቁኝ። ብዙ የሚሄድበት ስቶር ሀሎ ማዳም ጉቺ ሀዋርዮ ግርት ሲዩ ምናምን ተብዬ፣ ማዳም ፕሊዝ ሲት ዳውን ተብዬ። እግዚአብሔር ታሪክ ሲቀይር እንደዚህ ነው። እንደዚህ እንደተአምር ታሪካችሁ ይቀይር። መግባት የምፈራበት ሞል፣ ሞል መግባትን ተዉት፣ በየስቶሩ ገዝቼ ነው የምወጣው። ሲያልፍ እንደዚህ ነው ሲያልፍ። ላይ መለስ እግዚአብሔር ይውላችሁ። ችግርን፣ ብሶትን፣ ለቅሶን፣ ማጣትን ከህይወትሽ ሲያስወጣ እንደ ሰይጣን ሰባት ያስጮቁ ነው የሚወጣው አይ እግዚአብሔር አያያዘው፣ አይ የያዘው ቀን እንደ ሰይጣን ሰባቴ ነው የሚያስጭሮልሽ። ሶስቴ መሰለሽ እንደ ሰባቴ ጮኩ ነው ላይ መለስ ጥልቁ የሚገባው ላይ መለስ ወደ ጥልቁ እንዲህ አጋልጣቸው ላይ መለስ ከጥልቁ ቀና ላይ እንደገና ዳግም ላይ ያይ ልቀቅብ እያለው ልጄን ብሎ ሰባቴ ያስጭሮ

ድሮ ሀብታሞቹ እቃ ሲገዙ በሰዓቱ ጨላ የነበራቸው ሰዎች እቃ ሲገዙ አብሬ ዙራለው። እቃ ያዥነት ማለት ነው፣ እቃ ያዥነት እኮ ነው። ዝር ሀብታሞቹ እቃ ሲገዙ ዛሬ አይግዙና፣ ዛሬ አይግዙና፣ ድሮ እቃ ሲገዙ ሀብታሞቹ አብሬ ሱራለሁ የእነሱን ካርቶን ለመያዝ ካርቶን ያዥ ሆነኝ እኔ። እነሱ እቃ እየመረጡ ሀምሳ ሺ ጊዜ ስትገባብሽ፣ ስትወጣብሽ፣ ልብስ ስትለካ፣ ጫማ ስትለካ፣ ሽቶ ስትገዛ፣ ሊፕስቲክ ስትገዛ ምናምን ምናምን፣ በቃ አብረሽ የእቃ መያዝ ፕሮግራም ነው የኔ። ስራ ካርቶን መሸከም ነው የእነሱን ካርቶን። ከዛስ ከዛስ መከረኛ ይሄ ምንድን ነው? ወይ ፒዛሀት ወይ ኬኤፍሲ ይለቀቅብሻል። ጠውለግ ብለሽ ያሁላ ካቱን ተሸክመች ማለት ነው። ዛሬ አልሸከምና እነዛ ሰዎች እኮ ጎራቸው ጋይ ዛሬ ምንም ሳያፍሩ ማለት ነው። ምንም አይመስላቸው አለሽ። ግን ለመሆኑ አራት ደዊም ጠፍተሻል፣ ጠፍተሸል ሲደጎልልሽ ማታነሽ፣ እስቲ እንገናኝ ትባያለሽ። አሁን አሁን ካርቶን ልትይሽል ነው የምንገናኘው? ደዳዬ ካርቶን ልትይሽል ነው ወይ? ነው እዚያ ውስጥ ካለሽ እያዳመጥሽ እንኮነ የምንገናኝበት ምክንያት ካርቶን ልትይሽል ነው ወይ? ካርቶን አሁን አንቺ ልትይሽል ነው ሊይዝልሽ ነው። እንዴት ነው አሁን እኮ ሌቭላችንም በጣም ተለያይቷል። አንቺ የድሮ ነሽ፣ እኔ አሁን ዘመን አመጣሽ ሀብታሞኛለሁ። አንቺ ድሮ ነሽ ወይ እግዚአብሔር። እና ጋይዞች እንደዛ ነው እላችኋለሁ፣ የሚላጡባችሁ ነገር አንዳንድ ሴቶች ግን በጣም ነው የምትገሸላለጡት። መላጥ አይደለም፣ እንዴት እንደሚገሸላለጡ እኮ። አይ ይሄ ቀን ያልፍ ይሆን ላለው እኔ እናንተ ትያኔ፣ አይ ያልፍ ይሆን በቃ አልኳችሁ። እንዴት እንደሚላጡ ወወወ ወይ ተአምር! ይችላል፣ ግን ይችላል፣ ነው መልሳችን። ይችላል ነው መልሳችን። የኛ መልስ ምንድን ነው? ይችላል እግዚአብሔር ይችላል። አሁን ደግሞ ችሎ ሲያሳየን እኮ ደግሞ ጌታ እኮ ነው ትያለሽ። ጌታ እኮ ነው ይህን ያደረገው ነው ሾርኔው ይለኛል። ምን ይልቅ ሾርኔው አይደለም፣ አስመር ሾርኔው አይደለም። እኔ እውነቴን የማወራው አሁንስ፣ ጌታ እኮ ነው ትያታለሻ ይህን ያደረገው ቻይው ነው። እንግዲህ አሁን እኮ ለእንድን ቻይው ነው። ልክ ደግሞ እንደዚህ ዐይነት እስከ አንተ ይሁን ሌቭል ላይ ትደርሺ እኔ የምለው እናንተ አረ ጠፍተሻል፣ እስቲ እንገናኝ፣ በስማም ናፈቅሽኝ። በህይወት ዘመኗ ማልናፈቃት ሰው ካለው እኔ ነበርኩ። በህይወት ዘመኗ የማልናፍቃት ሰው ካለው እኔና እኔ ነበርኩ። በቃ ወሬ የችግር ድባብ ነው የሚመስላቸው፣ ስልክ የችግር ድባብ ነው የሚመስላቸው። ቼክ ሪፐብሊክ ማታረገኝ ግለሰብ ማለት ነው። ኦሎፍ ደሰድን ናፍቃኝ። አረ ተገናኝተን ምሳ እንብላ። በስማም ጠፍት ብለሻል ትባያለሽ ማነች ነገር ይለኛል። እኔ ራሴ አላውቃትም። ከዛ ድንገት ወይኔ፣ እስማ፣ አረ ጠፍተሻል፣ አረ እንገናኝ። ሲደወልልሽም አታነሺም። ቡናን ጠጣስ ይመችሻል ትባያለሽ፣ አይመቸኝም።